ድዜንሲዝ ሰላም ሰላም። የቱርካን ቤተሰቦች እንዴት ናችሁ? ዶኑሽ እና አጎቷ ሐኪም ቤት ላይ ዶኑሽ ደም ለገሰች። ደም ሰጥታ ጨርሳ ነበር። ወደ ዳሪያ ጠገብ እንዳይደርሱ አስጠንቅቃ ወጣች። ወይዘሮ ሩቻን ለንሴቪ ላይ ወጥመድ አዘጋጅታለች። ለሰራተኞች ዩኒፎርም በሚል ሰበብ ካፌ ቀጠራቸው ነበር። ከዛ በመሀል ስልክ ይደወልላት አይላ ነበረች ልክ በዚሳ ላይ ደው ይልኝ ብላት ነበረ። መጣው መጣው ብላ ተፋጥና ይቅርታ፣ እናንተ እንትን በሉ ብላ እሷ ብድግ ብላ ሮጠች። ከዛ ምን ሆና ነው ተባብሎ ተያዩ። ወዛር ቢጠራትም አልሰማቸውም። ወዛር ላይ ምናልባት ጠርጥራን ይሆናል ሲል ደደብ ደደባትሁን። እንዴት? ምን የሚያስጠረጥር ነገር አድርጋ ነው የምጠረጥረን? ተስፋ አደርጋለሁ፣ ግን እኔ እየፈራው ነው። ለእኔ አይደለም ለአንቺ ነው። እንዳትናደጂ እና ወጋ እንዳትከፊ ይፈራለሁ። ከዛ ጆን ያዛት ነግርሻለሁ እኔ ከአንቺ የአንቺ ፍቅር አለቅቀኝም አላት። እዚህ መቆየቴ ልክ አልነበረም አልችው ተረዳሽኝ። እዚህ እንድትቆዩ ያልፈለግኩት ለዚህ ነበር አለ ለተረዳሽኝ አመሰግናለሁ ብሎ ጆን አንስቶ ሳማት። ከዛ በሌላ በኩል ቤት ውስጥ የኪራዝን እናት ለእናቱ ሩቻን ለማሳየት እኔና ኪራዝን ወደ ቤት ይዟቸው መጣ። ቱርካን በር ከፈተችላቸው ተሳስመው ገቡ። ኦዛር መጣ እየደወለለት ነበር፣ ግን አላነሳም ስልክ ስ ብሎት ና ያላነሳት ኪራዝን እንዳቀፋት ሩቻን ገቧች። ቅድም የተደወለልሽ ስልክ ምንድን ነበር ጉሊት ብላት እና ወደ ቢሮ ማውራት አለብን አለችው። ቢሮ ከወሰደችው በላይ የተነሱ ፎቶዎችን ሰጠችው። ከፍቶ ስለነበረ የጽናናት እንደነበረ ነገራት። ከዛ ወዲያውኑ ሄደች ሄደችና ፎቶዎች ከሳጥኖች ስታመጣች እና እነዚህ ሰጠችው። ዝም አለ ለረጅም ሰዓት። ሊያስረዳት ቢሞክርም አልቻለም። ትንሽ ሩቻን ያለውን አክሲዮን ድርሻ ሙሉ በሙሉ ፋክተሪ ላይ ያለውን ድርሻ ወደሷ እንዲያዞርና እንደምትከፍለው ለሷ እንደሚሸጥላት ነገረችው። ሙስጠፋ በጣም ተናዶ ስለነበረ ወደ ቤት መጣ። ኦዛር ደውልልሃለሁ በይው አላት ለአይላ። ግን ሙስጠፋ ሊሄድ አልፈልግም። ወደ ውስጥ ሲገባ ቱርካንያችን እና አንዴ ሙስጠፋ ማውራት እንችላለን አለች። እሺ ብሎ አብረው ተያይዘው ወጡ። ውጪ ላይ ሙስጠፋ የመጀመሪያ ጊዜ የእናንተ ስንገናኝ የነገርከኝ ድርጅቱ ውስጥ እንደምትሰራ ነው። ነገር ግን አሁን የእህቴ ጓደኛ ሆነሃል፣ ታዲያ ምን ችግር አለው አላት። ቤት ውስጥ አይላንድ ቱርካን ሳለ ሶመር ውጪ ከሙስጠፋ ጋር እያወራች ነው። ደንገጥ አለና ፈጠን ፈጠን እያለ ወደ ውጭ ወጣ። ሙስጠፋና ቱርካን እያወሩ ነበረ። ከህቶ አጠገብ እንዲርቅ ነገረችው። ምክንያቱ ምንድን ነው ብሎ ጠየቃት። እኔ እናንተ የመጀመሪያ ጊዜ የተገናኘን ጊዜ አስታወስክ አለችው። አስታውሳለሁ ከነዛ ልጆች አደኝሽ ነው አላት። ከዛ በኋላ ሳለ ከዛ በኋላ እንደወደድኩሽ ነገርኩሽ፣ ላይክ እንዳደረግኩሽ ሲል ሶመር ሰማ። ድንግጥ ብሎ ቆመ። ቡዲዚ ኤንጋሲዝ ኖክተ ከናል ዴ ኮም